የማህበረሰቡ ግማሽ ያሉ ሴቶች ትኩረት ባለማግኘታቸው ለበርካታ ችግሮች ሲጋለጡ ይስተዋላል። በተለያዩ ፈተናዎች ምክንያትም ኑሮን ለማሸነፍ ህይወትን ለማስቀጠል ወደ አላስፈላጊ ድርጊት የሚገቡት ቀላል የሚባሉ አይደሉም። በተለያዩ አስከፊዎት ውስጥ የሚያልፉ ሴቶችን ችግር በማቃለል እየሰራ ያለው ለነገዋ ሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ታዳ ሴቶችን በመቀበል የሙያና የክህሎት ስልጠና በመስጠት ከነበሩበት ችግር እያስወጣ ይገኛል። ከመጋቢት 2016 ዓ ም ምረት ጀምሮም በሶስት ዙር 1500 የሚጠጉ ሴቶችን ማብቃትና የሙያ ባለቤት ማድረግ ችሏል። ማዕከሉ ካሁን ድረስ ለሶስት ተከታታይ ጊዜያት አስመርቋል። በተለይም እነዚህ ለሶስት ተከታታይ ጊዜ የተመረቁት ወደ 1500 የሚጠጉ ናቸው። በበርካታ የሙያ ዘርፎች ነው የተመረቁት። እንግዲህ ከተመረቁም በኋላ ወደ ስራ እንዲገቡ የተደረገበትና በአሁኑ ጊዜ የራሳቸውን ስራ ተደራጅተው ወይም በቅጥር ተሰማርተው ስራ እየሰሩና ከዚያ በጣም ከብዙ ችግርና ፈተና ውስጥ ተላቀው ራሳቸውን በራሳቸው የመምራት ህይወት ውስጥ ገብተው እየሰሩ ያሉበት ሁኔታ ነው ያሉት። አራተኛ ዙር ላይ የደረሰውን የማዕከሉን የስራ እንቅስቃሴን በአዲስ አበባ ምክር ቤት የሴቶችና ማህበራዊ ጉዳዮች ቋሚ ኮሚቴ ጎብኝቷል። ማዕከሉ የማህበራዊ ቀውስ ውስጥ የነበሩ ሴቶች ከስነ ልቦና ጫና ከማውጣት ባለፈ ደረጃውን የጠበቀ የሙያ ስልጠና እየሰጠ መሆኑን እየተመለከቱበት ነው። ሴቶች ሳይፈልጉ በማህበራዊ ቀውስ ተገብተው የተለያየ አስከፊ ህይወት ውስጥ የነበሩ እህቶች የሚገነቡበትን ተቋም አይተናል። እንግዲህ በዚህ ልክ ውጤታማና ምርታማ ዜጋ እያበቃ ለማህበረሰቡ አገልጋይ አገልግሎት የሚሰጥ ዜጋ እያፈራ ነው። ደረጃውን የጠበቀ የስልጠና አገልግሎት መኖሩን አይተናል። ይሄ በተለያየ መስክ የልብስ ስፌትን፣ የልብስ ጥልፍን፣ የውበት ስራዎችን የመሳሰሉትን ጨምሮ የተለያዩ ስልጠናዎች በገበያም ላይ የተሻለ ነው የመቀጠር እድል የሚፈጥር ስልጠና ነው፣ እየሰጠ ያለው ከሁሉ በላይ ደግሞ ንጽህናው፣ ግቢው በደንብ የተያዘበት መንገድ የማዕከሉን አመራር የተሻለ ጥንካሬ የከተማ አስተዳደሩም የሰጠውን ትኩረት የበለጠም በግልጽ የሚያሳይ ነገር ሆኖ ነው ያገኘሁት። እንደ ሀገር ለእኔ ብርቅ ነው። እስከ ዛሬ ከተሰሩ ትልልቅ ፕሮጀክቶች መሀል ማለት ነው አንዱ ደግሞ ማህበራዊ ችግርን ለመቅረፍ የተሰራ ስፔሻሊ ደግሞ ሴት ላይ እናት ላይ እህት ላይ የተሰራ ተቋም ስለሆነ ለኔ በጣም ስፔሻል ተቋም ነው። ሴት እህቶቻችን ከማይፈልጉት ህይወት እንዴት መቀየር እንደሚችሉ ያየንበት። ጎዳና ላይ በማትፈልገው ህይወት ውስጥ ያለች በማይሆን በማይመች ኮንዲሽን ውስጥ ያለችን እህት አምጥቶ በዚህ ደረጃ ሙያ ተምራ ንጹህ ቦታ ላይ ኮርስ ወስዳ ለዘላቂ ህይወቷ የሚደረገው ጥረት እጅግ በጣም ደስ የሚል እጅግ ልብ የሚነካ ሰባዊ የሆነ ሰው ለሆነ ሁሉ ጥሩ እንትን ያለው መልእክት ሊያስተላልፍ የሚችል ሰብአዊነትን ያየንበት ተቋም ነው። የመዲናዋ የሰው ተኮር ፕሮጀክቶቿ ማሳያ የሆነ ማዕከል ነው ያሉት የቋሚ ኮሚቴው አባላት ትውልድ ላይ የሚሰራ የተረሱ የማህበረሰብ ክፍሎችን ያስታወሰም ነው ብለውታል። ከተማ አስተዳደሩ ሰው ተኮር የሆነ ልማት ላይ የሰጠውን ትኩረት ያሳያል። አሁንም ተጨማሪ ቁጥር እያሳደገ የሚሄድ የስልጠና ተቋሙም አቅም ከፍ ያለ ነው። ሰልጣኞች የተሻለ ነገር እንዲያገኙ እውቀት፣ ክህሎት ያስተሳሰብ ለውጥ ይዘው እንዲወጡ፣ እናም ደስተኛው ነው የተሻለ ስሜት ኑሯቸው የሰውነት የሰብአዊነት እሳቤን ተላብሰው እንዲያድጉ እየተሰራ ያለው ስራ በእርግጥም ሰው ተኮር መሆኑን አረጋግጠናል ውጤቱን ስናይ ከዛ የወጡ ተመራቂዎች በአሁኑ ሰዓት ትልልቅ ቦታ ላይ እየደረሱ ነው ያሉት። እውነት ለመናገር እኔ እንኳን ሀያ ሰባት ልጆች ወስጄ ነበረ። በአሁኑ ሰዓት ወደ ሀያ አምስቱ ስራ እየሰሩ ነው። ራሳቸውን ለውጠዋል። መስራት ተችሎ ማግኘት እንደሚቻል የነበሩበት ህይወት ትክክል እንዳልነበረ ሪኮግናይዝድ ያደረጉበት ሰዓት ነው። ትልቅ ስራ ለሚሰራ ብቻ ሳይሆን ለወደቁ ደራሽ መሆኑን አሳይቷል። የተረሱ ማህበረሰብ አካላትን አስታውሷል። በተለያዩ የሙያ መስኮች ስልጠና እየሰጠ ያለው ማዕከሉ በአራተኛው ዙር አንድ ሺህ ሰልጣኞችን መቀበሉን የማዕከሉ ዋና ዳይሬክተር ዶክተር ሂርጳሳ ጫላ ተናግረዋል። ማዕከሉ የመቀበል አቅሙን ከጊዜ ወደ ጊዜ እያሳደገ መምጣቱንም ነው የገለጹት። ከሶስት መቶ ጀምረን አሁን አንድ ሺ ደርሰናል። ልምዳችንም በዚህ አራተኛ ዙር ደግሞ እየተሻለ ይሆናል። ስለዚህ እንደዚሁ እያልን በቅርብ ጊዜ ወደ ሙሉ አቅማችን የምንሸጋገርበትን መደላድል እያስተካከል እንገኛለን። በስልጠናውም ረገድ የተለያዩ ዲፓርትመንቶችን፣ አዳዲስ ዲፓርትመንቶችን በጥናት ላይ የተመረኮዘ ስራ ጭምር እንዲሆን ስለታሰበ በዛ ልክ እያደግን ይሄድንበት ያለበት ሁኔታ ነው ያለው። ምክንያቱም እነዚህ ሴቶች ተመርቀው ሲወጡ ስራ ማግኘት አለባቸው። ማዕከሉ ከብጎ ፈቃደኛ ባለሀብቶች ጋር ትስስር በመፍጠርም ሰልጣኞች ከተመረቁ በኋላ የስራ ባለቤት እንዲሆኑ እያስቻለ ነው።